ያው የኔ ፕሮግራም ቅድም እንደተናገሩት ወደ ቅኔው ነው። ወደ ቅኔው ቀጥታ ሄዳለሁ ማለት ነው።

ጽዮንን አስክሯታልና ኤልያስ መጠጥ ጽዮንን አስክሯታልና ኤልያስ መጠጥ የሚደሰትበት ሁሌም ጨብጦ ሕገ ወንጌልን ቆመጥ። ኝ ዐጸደ ማርያም ዐጸደ ማርያም እኅት አታውቀውም ስትሮጥ ጽዮንን አስክሯታልና ኤልያስ መጠጥ የሚደሰትበት ሁሌም ጨብጦ ሕገ ወንጌልን ቆመጥ።

ዐጸደ ማርያም አነዋወጣት እጅግ ዐጸደ ማርያም ምድርን ኤልያስ አባዱላ፣ አነዋወጣት እጅግ ዐጸደ ማርያም ምድርን ኤልያስ አባዱላ፣ የሚገሰግስ ሁሌም ከምድረ ጎንደር ወደ ዋድላ በቤተ ክርስቲያን

እንዚራ ሙሽሪት ሀገራችንን ጠብቃት አደራ ሙሽሪት ሀገራችንን ጠብቃት አደራ እንዳያገኛት ሁሌም የሰዶም ዝሙት መከራ፣ ታምናለችና አንተ በሁሉ ስፍራ

መጸብሐ ጸጋ ኤልያስ ስ አለ በሁሉም አካባቢ አካባቢ እንዳይቸገር ሕብረተሰቡ የሰዶምን ችግር ዝሙት አካባቢ

እንዳይቸገር ሕብረተሰቡ የሰዶምን ችግር ዝሙት የከፋ ግብረዲቁናን በርበሬ፣ ያቀርባል ለሕብረተሰቡ ኤልያስ ገበሬ።

ደመና ገሊላ ወናባው እለ ምድረ ሙሴ አዕዋም እንዘ መወርድ ኤልያስ ዝናመሳሌም ዮም ደስታ ጤናን እንድታገኝ ደስታ ጤናን እንድታገኝ በምትኖርበት ሀገር ዐጸደ ማርያም ወዳጅ ደስታ ጤናን እንድታገኝ በምትኖርበት ሀገር ዐጸደ ማርያም ወዳጅ የሞቀን ውሃ የሞቀን ውሃ ግብረዲቁና ደስታ ጤናን እንድታገኝ በምትኖርበት ሀገር ሀገር ዐጸደ ማርያም ወዳጅ የሞቀን ውሃ ግብረዲቁና ለጽዮን ያቀዘቅዛል ኤልያስ ፍሪጅ ወለኒ ለጽዮን ያጠናቀቀች ከፊት ባህርዳር ኮሌጅ ያጠናቀቀች ከፊት ባህርዳር ኮሌጅ ትምህርቷን ተክሊል አፀደማ ደማርያም ወዳጅ የሞቀን ውሃ ግብረዲቁና ለጽዮን ያቀዘቅዛል ኤልያስ ፍሪጅ ሰምታለችና ምክርን ከንስሐ አባት ታላቅ ፈረንጅ ያጠናቀቀች ከፊት ባህርዳር ኮሌጅ ትምህርቷን ከፊል ዐጸደ ማርያም ልጅ ያጠናቀቀች ከፊት ባሕርዳር ኮሌጅ በመወድስ ልቶሙ ለኤልያስ ተነባዬ ሕዝቡ ለነቢይ ኤልያስ ተነባዬ ሕዝቡ ግብረ ዲቁና ትንቢተ ለእመ ቀዳሚ አስተቀየሞ ለኤልያስ ተነባዬ ሕዝቡ

በረኃበ ኤልያስ ኤልያስ አስተኀለቆ ወአፈጸሞ ባህር ዳር ካምፓስ ገባች ጎበዟ ተማሪ ባህር ዳር ካምፓስ ገባች ጎበዟ ተማሪ አጸደ ማርያም ሁሉን እያነበበች እንደ እህቷ ባህር ዳር ካምፓስ ገባች ጎበዟ ተማሪ አጸደ ማርያም ሁሉን እያነበበች እያነበበች እንደ እህቷ አጸደ ማርያም ቤተ ክርስቲያኑን መብራት ሁሌ አስቀምጣ ከፊቷ